ይህ የኢትዮጵያ ቴሌቪዥን ነው። ጠና ስልኝ በድጋሚ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው። ቲቪ ሃምሳ ሰባት በሁለተኛ ክፍል እንደቀጠለ ነው። ዋና ዋና ጉዳዮች ላስታውቃችሁ። በአማራ ክልል በተፈጠረው የጸጥታ ችግር ምክንያት የተንቀሳቀሰውን የቱሪዝም ዘርፍ ለማነቃቃት እየተሰራ መሆኑ ተገለጸ። የወላጅ ታሶ በከተማ አስተዳደር 12 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በከተማዋ ውስጥ ገቢያ ቅን በኢራን እና እስራኤል መካከል የተደረሰው የተኩስ አቁም ስምምነት አንደኛው ወገን ሌላኛውን በመወንጀል እንዳይሰናከል ፕሬዚዳንት ዶናልድ ትራምፕ አሳስበዋል። ዋናው ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተወጣጡ የሕዝብና የግል ሚዲያ ባለሙያዎች ጋር ያካሄዱትን ውይይት ዛሬ ምሽት ሰኔ 17 በኢትዮጵያ ቴሌቪዥን እንደዚሁም በሁሉም የኢቢሲ ዶት ስትሪም ማህበራዊ ትስስር አማራጮች ከምሽቱ ሁለት ሰዓት ተኩል ላይ የምናስተላልፍ ይሆናል እንድተከታተሉን ጋብዛለን። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ እንዲሆኑ የሚደነግገው ረቂቅ ዋጅ ካፒታል ፍሰት እንደሚያሳድግ ይገለጻል። ሆኖም ረቂቅ ዋጁ ላይ አከራካሪ ሀሳቦች የቀረቡ ሲሆን በሀገር ውስጥ የቤትና የመሬት የዋጋ ንረትን እንዳያባብስ የሚል ስጋትም ይነሳል። ሳዳት መሐመድ ሳኒ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የተወካዮች ምክር ቤት የከተማ መሠረተ ልማትና ትራንስፖርት ቋሚ ኮሚቴ የውጭ አገር ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት ረቂቅ አዋጅ ላይ መክሯል። ረቂቅ አዋጁ በቀዳሚነት ከፍተኛ የሆነ ካፒታል ወደ ሀገር ውስጥ እንዲገባ እንደሚያደርግና ይህም አዎንታዊ የኢንቨስትመንት ሁኔታ በሀገር ውስጥ እንዲፈጠር እንደሚያደርግ ተመላክቷል። በተጨማሪም ኢንቨስተሮች በሀገሪቱ ያላቸውን እምነት እንደሚያሳድግም ተጠቅሷል። ረቂቅ አዋጁን በተመለከተ የተለያዩ ጥያቄዎች የተነሱ ሲሆን የከተማና የገጠር መሬት በአስተዳደር ረገድ የተለያዩ እንደመሆናቸው በምን መልኩ እንደሚስተናገዱ ጥያቄ ቀርቧል። ለከተማ ልማት ሚኒስቴር የተሰጠው ዋናው የከተሞች መሬት ነው። ማንዴቱ ትንሽ ለማንዴት ወላፊ ይመጣ ይችላሉ እሱን እንዴት አያችሁ ብዬ ለማንሳት የፈለጉት የከተማ መሬት በከተማ ይተዳደራል፣ የገጠር መሬት በሌላ ፕላትፎርም በሌላ ህግ ነው የተዳደረው እና እሱን እንዴት ነው ያያችሁት? ሌዙን የተረጎማችሁበት ትርጉም የተሰጠበት ሁለቱን አያይዞ ነው እና ይሄ ክላሪቲ ስለሚፈልግ ምን ማለት ነው የገጠርም የከተማም ተብሎ የተቀመጠ የሚል እዚህ ክላሪቲ ተፈጥሮልን ብንሄድ ጥሩ ነው ብዬ ነው። ቀጣይ የሀገራችንም ዓለምም አርባን ስቤቱ እያደገ ነው የሚሄደው ተብሎ ስለሚታሰብ ከወዲ ማኔጅ ደረቡ በሚል በስትራቴጂ ዳይሬክተር ኃላፊነት ውስጥ እስቲ ኬፒይስ ተቀምጠላቸው ስትራቴጂክ ግቦቻችንም ሆነው ወደ ሚኒስትር መስሪያ ቤት የሰራ ማሪ ያለባቸው ክቦች አሉ ለስ የገጠር ቤት አቅርቦት በአስር አመት የልማት እቅዳችን ላይ ሁለት ነጥብ ስምንት ሚሊየን ቤት በቅጠር ይቀርባል ነው። የምክር ቤቱ አባላት ረቂቅ አዋጁን ከህገ መንግስቱ ጋር ስለሚኖረው መስተጋብርም እንዲሁ በጥያቄ መልክ አቅርበዋል። አንዱ ከህገ መንግስት ጋር ተያይዞ ያለ ሰው መሬታሽንም አይለወጥም ብለን በህገ መንግስቱ የታሰረ ሰው በዚህ አዋጅ በደንብ የማይሸጥ የማይለወጥ እንደሆነ የግለሰቦች ንብረት እንዳልሆነ ፕራይቬት እንዳልሆነ በሚያሳይ መልኩ አዋጁን ከበሽታ በጸዳ መልኩ ክሊል መሆን አለበት። ይሄ የማይጣስ መለት ስለሆነ እዛ ላይ በደንብ መሆን እንዳለበት ሆነ ያስፈልጋል። እኛው ቁጭ ጉዳይ ከህገ መንግስቱ ጋር ያላቸው ተጣጣሚነት በደንብ ተፈትሾና ታይቶ የሚቀርቡ ናቸው። ቅድም እንደተነሳው በባለፉት ምክክሮቻችን በተደጋጋሚ ተነሳ ነው መሬት የማይሸጥ የማይለወጥ የመንግስትና የህዝብ ሀብት ነው የሚለው መሰረታዊ ህገ መንግስታዊ ድንጋጌ በጠበቀ መልኩ ለውጭ ዜጎች ባለይዞታነትን ብቻ የሚፈቅድ ከዜጎች እንደሚስተናገዱት ከዛ ጋር የሆነ መብጠን ብቻ የሚሰጥ ሆኑ አንደኛው ቁልፍ ነገር ነው። እንዲሁም የመሬት ሊዝን በተመለከተ የዋጋ ንረት እንዳይባባስ የተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ቋሚ ኮሚቴ አባላት አሳስበዋል። የከተማ መሬት የሚዘው አካል እንዳይነሩ ከማድረግ አንጻር ምን ነው የታሰበው የሚለውን ነገር ግን ማየት አለብህ። አንድ የውጭ ዜጋ አዳማ ላይ፣ ቢሾፍቱ ላይ ወይም መቀሌ ላይ ወይም ድሬዳዋ ላይ ሄጄ በጨረታ እጫረታለሁ ብሎ ተጫርቶ የሚያገኘው ቫሉ ነው እንጂ የሚወስነው መቶ ሀምሳ ሺህ ዶላር ለሀገር ውስጥም ለእኛ ፕሮፖዝ እያደረገኝ

ረቂቅ አዋጁ የግል ሴክተሩን በማሳተፍ የቤት አቅርቦትን በከፍተኛ ሁኔታም እንደሚጨምር ይጠበቃል። የአዲስ አበባ ትምህርት ቢሮ የ2017 የስምንተኛ ክፍል መለቀቂያ ፈተና ውጤትን ይፋ አድርገዋል። 7525 ተማሪዎች በዘንድሮው የስምንተኛ ክፍል የተፈተኑ ሲሆን ፈተናን ከወሰዱት መካከል 62639 ተማሪዎችም የማለፊያ ነጥብ ከ50 በመቶ በላይም በማምጣት ወደ ዘጠነኛ ክፍል ማለፋቸውም ተገልጸዋል። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለ ሙላቱ በሰጡት መግለጫ በዘንድሮ የስምንተኛ ክፍል ከወሰዱ ተማሪዎች 88 በመቶ ወደ ቀጣዩ ክፍል ደረጃ መሸጋገራቸውን ገልጸው ይህ ከአምናው ጋር ሲነጻጸር ያለፉ ተማሪዎች ቁጥር ብልጫ ማሳየቱን ገልጸዋል። ለዚህም ውጤት መንግስት ያሻሻለው የትምህርት ፖሊሲ ተግባራዊ በመሆኑና በተማሪዎች በራስ የመተማመን ብቃት እየጨመረ መምጣቱን ዶክተር ዘላለ ሙላቱ ገልጸዋል። አጠቃላይ በዚህ የትምህርት ዘመን ውስጥ የስምንተኛ ክፍል መልቀቂያ ፈተና በተመለከተ ወደ ሰባ ሺህ አምስት መቶ ሀያ አምስት ተማሪዎች በፈተና ስርዓት ውስጥ አልፈዋል። በአጠቃላይ በዚህ ፈተና ሂደት ውስጥ የማለፊያ ነጥብ ሀምሳና ከዛ በላይ ያመጡ ተማሪዎች ወደሚቀጥለው ትምህርት እርከን ወይም ወደ ዘጠነኛ ክፍል እንዲያልፉ ተወስኗል። አካል ጉዳተኞች ደግሞ የተለያየ አካል ጉዳት ያለባቸው የልዩ ፍላጎት ተማሪዎቻችን ደግሞ ሀምሳ አርባ አምስት እና ከዛ በላይ ያመጡ ተማሪዎች ወደ ቀጣይ ትምህርት እርከን እንዲያልፉ የቢሮ የጠቅላላ ካውንስል ወስኗል ማለት ነው። በአጠቃላይ በዚህ ዓመት ሁለት ሺ አስራ ሰባት ትምህርት ዘመን ከተፈተኑት ውስጥ ሀምሳና ከዛ በላይ አምጥተው ወደሚቀጥለው ትምህርት እርከን ውስጥ ያለፉ ተማሪዎች ብዛት ስልሳ ሁለት ሺ ስድስት መቶ ሰላሳ ዘጠኝ ሲሆኑ በአጠቃላይ በፐርሰንት ሲሰላ 88 ነጥብ 8 ፐርሰንቱ ሀምሳና ከዛ በላይ አምጥቶ ወደ ቀጣይ ትምህርት እርከን አልፈዋል ማለት ነው። እንደ ሪፖርተራችን አሊ ደደፎ ዘገባ በውጤቱ የመንግስት ትምህርት ቤቶች የሚማሩ ተማሪዎች በአጠቃላይ 90 ነጥብ 1 በመቶ ሲያስመዘግቡ የግል ትምህርት ቤቶች ደግሞ 97 ነጥብ 2 በመቶ መሆኑን ዶክተር ዘላለም ገልጸው በአጠቃላይ በአዲስ አበባ ትምህርት ቤቶች የአዳሪ ትምህርት ቤቶች ተማሪ የላቀ ውጤት ማስመዝገባቸውን ተናግረዋል። የመንግስት የቀን ተማሪዎችን በተመለከተ ዘጠና ነጥብ አንድ ፐርሰንቱ ወደ 50ና ከዛ በላይ የማምጣት አቅም ፈጥረው ወደሚቀጥለው ትምህርት እርከን እንዲያልፉ እድል አግኝተዋል። የግል ትምህርት ቤቶች ደግሞ ዘጠና ሰባት ነጥብ ሁለት ፐርሰንቱ ማደግ ችሏል ማለት ነው። በግልና በመንግስት ትምህርት ቤቶች መካከል የውጤት ልዩነት ከጊዜ ወደ ጊዜ እየጠበበ እየጠበበ የመጣበትን ሁኔታና ያሳየናል ይሄ የሚያሳየው እንግዲህ የትምህርት የስርዓተ ትምህርት ትግበራው የክትትልና የድጋፍ እንዲሁም የትምህርት ልማት ስራችን በልዩ ትኩረት በመሰራቱ ድሮ የነበረው በመንግስትና ግል ትምህርት ቤቶች መካከል ያለ የውጤት ልዩነት አሁን በጣም ወደ አንድ ዲጂት ማጥበብ የቻልንበት ደረጃ ደርሰናል። ይሄ ትልቅ ድል ነው ለእኛ። የቅድመ መደበኛ ትምህርትን ይበልጥ በማጠናከር የኢትዮጵያን ሁለንተናዊ ተጠቃሚነት ማሳደግ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናግረዋል። ሀገር አቀፍ የቅድመ ልጅነት እድገትና ትምህርት ከፍተኛ ንቅናቄ ዘመቻ በአዲስ አበባ ተካሂደዋል። አባዲ ወናይ ተጨማሪ አለው። የትምህርት ዘርፉን ለማጠናከር እንደ ሀገር ትኩረት ከተደረገባቸው ስራዎች አንዱ የቅድመ አንደኛ ደረጃ ትምህርት ተጠቃሽ ነው። ለዚህም የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ተግባራዊ በማድረግ በዘርፉ በርካታ ተግባራት እየተከናወኑ እንደሚገኝ ነው የሚገለጸው። አሁን ላይ በኢትዮጵያ የህፃናት የቅድመ አንደኛ ደረጃ ትምህርት ቤቶችን ጥራትና ተደራሽነት በማሳደግ ረገድ ውጤቶች እየተገኙበት ይገኛል። ይህም የህፃናትን አቅምና ግንዛቤ ለማሳደግ እንደሚያግዝ ነው የተጠቀሰው። ለልጆች ሁለንተናዊ እድገት መሰረት የሚጥል ነው ወይም ደግሞ ለላይፍ ሎንግ ለርኒንግ መሰረት የሚጥል ነው። ይሄ ማለት ምን ማለት ነው? ልጆች ወደ መደበኛው ትምህርት አንደኛው፣ ሁለተኛ ክፍል ከዛም ደግሞ ሰባት፣ ስምንት ከዛም ዘጠኝ፣ አስር ሲገቡ የሚያስፈልጋቸው ነገሮችን የመረዳት አቅም ነገሮችን ምክንያት የመግለጽ አቅም፣ ችግሮችን የመፍታት አቅም የሚያዳብሩት በዋነኛነት በዚህ የእድሜ ክልል ላይ በአግባቡ አገልግሎቱን ሲያገኙ ነው። ስለዚህ መሰረት ይጥላል ስንል አንዱ የኮግኒቲቭ አስፔክታቸው ስለሚያሳድግ ነው። ሁለተኛው ደግሞ ይሄ እድሜ ክልል ትልቅ እድል ለሰው ልጅ እድገት ትልቅ እድል ያለው በዚህ የእድሜ ክልል ነው። ይሄ ማለት የብሬን እድገት ዘጠና ፐርሰንቱ የሚጠናቀቀው በዚህ ዕድሜ ክልል ውስጥ ነው። የቅድመ ልጅነት እድገትና ትምህርት ላይ ትኩረቱን ያደረገ ሀገር አቀፍ የንቅናቄ ዘመቻ መርሃ ግብር በአዲስ አበባ ተካሂደዋል። በዚህ መድረክ ዘርፉን የሚመሩ ተቋማትና ባለድርሻ አካላትም ተገኝተውበታል። በመድረኩ የብሔራዊ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማቀፍ ውጤት እንደተገኘበት ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በቅድመ አንደኛ ደረጃ ትምህርት ላይ የሚሰራው ስራ በቀጣይም ተጠናክረው እንደሚቀጥል ገልጸዋል። የቅድመ ልጅነትና ና እንክብካቤ ትምህርት የሀገራዊ ከሀገራዊ አጀንዳዎች ሁሉ ደግሞ ቅድሚያ ሰጥተን የምንሰራበት ጉዳያችን ነው። በተለይ ሁል ጊዜ ድህነትን ለመቀነስ እንሰራለን እንላለን። ይህንን ለማድረግ ግን መሰረቱ ደግሞ ማስተካከል አስፈላጊ የሆነ ስለዚህ በሀገራችን የሚታየውን የስር የሰደደ የድህነት መጠን ለመቀነስ እንደዚሁም ደግሞ ፍትሃዊና አካታች የሆነ የፖለቲካም የኢኮኖሚን ስርዓት እንዲኖረን ለማድረግ በአጠቃላይ ሁሉን አቀፍ እድገት እንዲኖረን የሚያስችለን ዋነኛ የጀርባ አጥንት ስለሆነ ለዚህ ትኩረት ሰጥተን እንድንሰራ ይገባል። የትምህርት ሚኒስትር ዴታ አየለች እሸቴ የትምህርት ዘርፉ የሚጠበቅበትን ሀገራዊ ራዕይ ለማሳካት በቅድመ አንደኛ ደረጃ ትምህርት ላይ ስራዎች በስፋት መስራት እንደሚያስፈልግ ገልጸዋል። ሕጻናት ጥራት ያለው የቅድመ አንደኛ ደረጃ ትምህርት ማግኘታቸው የትምህርት ስርዓታችንን ለገጠመው ስብራት መሰረታዊና ዘላቂ ለውጥ የሚያመጣ ይሆናል ብዬም አምናለሁ። በዚህ ዘርፍ ላይ ጠንካራ መሰረት ከተጣለ ሀገር የምትፈልገውን ዜጋ ለመቅረጽና ብሩህ የወደፊት ርዕይ ያለው ትውልድ ለመገንባት ብሎም የተጀመረውን ሁለንተናዊ ብልጽግና ለማረጋገጥ የትምህርት ዘርፉ የተጣለበትን ኃላፊነት ለመወጣት የሚያስችለው ይሆናል። በመድረኩ የተገኙ አጋር የልማት ተቋማት ኢትዮጵያ በዘርፉ ለምታከናውነው ስራ ድጋፋቸውን እንደሚያጠናክሩ ገልጸዋል። በአማራ ክልል በተፈጠረው የጸጥታ ችግር ምክንያት የተቀዛቀዘውን የቱሪዝም ዘርፍ ለማነቃቃት እየተሰራ መሆኑ ተገለጸ። በጣና ሀይቅ ላይ የተሰማሩ የጀልባ ባለ ንብረቶችን ጨምሮ ሌሎች መተዳደሪያቸውን በቱሪዝም ዘርፍ ላይ ያደርጉ የባህር ዳር ከተማ ነዋሪዎች እንደገለጹት በክልሉ አሁን ላይ የታየው አንጻራዊ ሰላም ዘርፉን ይበልጥ ለማነቃቃት በቅንጅት መስራት ያስፈልጋል ብለዋል። ሳሙኤል ወርቃየው ተጨማሪ አለው አማራ ክልል በርካታ የቱሪስት መዳረሻ ቦታዎች ካሉባቸው አካባቢዎች መካከል አንዱ ነው። የጀልባ ባለንብረቶችን ጨምሮ በርካታ ዜጎች የኢኮኖሚ መተዳደሪያቸውን በቱሪዝሙ ዘርፍ አድርገዋል። ነገር ግን ከኮቪድ-19 ወረርሽን ጀምሮ ከዛም የተፈጠሩ የጸጥታ ችግሮች በቱሪዝሙ ዘርፍ ስብራት እያስከተሉ መሆናቸው በተለያዩ አጋጣሚዎች እየተገለጸ ይገኛል። ለመሆኑ ባለፉት አመታት የቱሪዝሙ እንቅስቃሴ በባህር ዳር ከተማ ምን ይመስላል አሁናዊ በተለይም ደግሞ በክልሉ የተገኘውን አንጻራዊ ሰላም በመጠቀምስ የታየው ለውጥና የታዩ መሻሻሎች ምን ይመስላል ይመጣሉ የሚለውን ከተለያዩ የጀልባ ባለንብረቶች ጋር ቆይታ የምናደርግ ይሆናል። ሰላም ሰላም። የፀጥታ ሁኔታ ጋር ተያይዞ ያሉ ችግሮች አሁንስ ደግሞ ያለው አንጻር ይሰራል። መቀዛቀዙን ሁኔታም አይታል እንዲሁም ደግሞ ጥሩ ሁኔታ የነበረበትንም አይታል ብዬ አስባለሁና እኔ ጀመርኩበት ሰዓት በ2000 ላይ እኔ ነው የጀመርኩት ምክንያቱም በዛን ጊዜ ሁሉ ነገር አልገባልጋ የነበረበት ሰዓት ነው እና የቱሪስት ፍሰት አሁን በቃ የለም ማለት ይቻላል። ከሀገር ውስጥም ሆነ የውጭ ዜጎች ምንም አይነት እንቅስቃሴ የማያደርጉበት ሰዓት ነው። አሁን ለምሳሌ ከኮቪድ በፊት የነበረው ከ2012 ወደዛ ያለው በጣም በቀን እስከ 15 እስከ 16 ከጠዋት የሚወጣ ጀልባን የነበረ ከሰዓትም እንደዚሁ ይወጣል ከዛ ወደዚህ ያለው ደግሞ እየቀነሰ በስቴፕ የሄደበት የሚፈጥረው ነገርስ ምንድነው? አሁን እንደ ግል ህይወት መምራት አለ፣ ቤተሰብ ማስተዳደር አለበት። ስር ከእሱ አኳያም ስንት ቤተሰብ እንደምታስተዳድርበት ብትገልጽልን። ማጆሪቲው አሁን ካፒቴንም ሆነ ባለሀብት ልጅ ያለው ትዳር ያለው ብዙ አሁኑ የቤት ክራይ ያለበት ሰው ነው። ተከራይቶ የሚኖር አከራይቶ እንኳን የሚኖር የለም። ልጆች በግል ትምህርት ይጥሉ የዕለት ከዕለት ኑሯቸውን ራሱ ራን ማድረግ ሁሉም አይቻል ያልቻሉ ሰዎች አሉ እና በጣም ሰላም ለኛ ትልቅ ዋጋ አለው አሁንም እግዚአብሔር አደጋግሞ መጨማምሮ ሰላሙን ያምጣልን ብዬ አስባለሁ። ይኸውን በተመለከተም ከጣና ሐይቅ የጀልባ ባለ ንብረቶች ማህበር ሊቀመንበር ከሆኑት ጋርም በዚሁ ዙሪያ ቆይታ የምናደርግ ይሆናል። ተከተሉ ነው። ሰላም አባ ሰላም፣ እንዴት ናቸው ዛሬ ይመስላል ሁኔታም ያው ዘርፍ እንደሚጎዳው ይታወቃል። ና የአንጻራዊ ሰላም ከመጣ በኋላ ያለው እንቅስቃሴ የተሻለ ነገር ካለው እስኪ ስራ እንዲሁ ም ይመስላል ብዙዎች መተዳደሪያችሁ በዚህ እንደሆናችሁ መጠን እስኪ ስለሱና የሰላም እጦቱ ከሰሜን ጦርነቱ አሁን ካለው ደግሞ የሰላም እጦት ጭምር ሰዎቹ ወደ ባህር ዳር የመጡ የጎበኙም አይደለም። በዚህ ምክንያት ከስራ ውጭ የሆንበት አጋጣሚ አለ። አሁን ግን ትንሽ ትንሽ በሚባል ሁኔታ የአካባቢው ማህበረሰብም እያየ እዚህ ኮሪደር ልማት ጋር ተያይዞ ሰው ጣና እንደ አዲስ የሆነበት ሁኔታ ስላለ ከሩቅ መጣ የማይባል እንግዳ ባይሆንም የአካባቢው ሰው ትንሽ ትንሽ ጀልባ እንቅስቃሴ ጀምረዋል፣ ማለት ነው። እዚህ ጋር ደግሞ አሉ የመተዳደሪያቸውን ፎቶ በማንሳት ሕይወታቸውን የሚያስተዳድሩ ከእነሱ አንጻርስ በተለይ ይህ የተቀዛቀዘው የቱሪዝም ዝም ዘርፍ ምን አይነት ተጽዕኖዎችን አሳድሯል እንጠይቃቸዋለን። ክልሉ ባለው እርስ በርስ ባለመግባባት በግጨቱ አንጻር ያው ቱሪዝም ፍሰቱ ያው ያን ያክል አይደለም፣ ተጠበቀ አይደለም። በክልሉ ለአመታት ተቀዛቅዞ የቆየውን የቱሪዝም ዘርፍ ለማነቃቃት የአማራ ክልል ባህልና ቱሪዝም ቢሮ ምን ምን ተግባራትን እያከናወነ ይገኛል? እንጠይቅበታለን። የፕሮሞሽን ፓኬጆቻችን ቀርጸናል። እነዚህን ከተለያዩ ባለድርሻ አካላት ከቱሪዝም ሚኒስቴር ጋር በመቀናጀት የማስተዋወቅ ስራዎችን በስፋት እንሰራለን። ይሄ የማስተዋወቅ ስራችን ምንን ይጨምራል? ሰላሙንም ይጨምራል ማለት ነው። ጀምረናል። የወላይታ ሶዶ ከተማ አስተዳደር 12 ኪሎ ሜትር የሚሸፍን የኮሪደር ልማት ስራን በከተማዋ የውስጥ ገበያ አቅም እየሰራ መሆኑን አስታውቋል። የኮሪደር ልማቱ የስራ እድል ከመፍጠሩን በላይ ምቹ የመዝናኛ ስፍራዎችን ያሟላ መሆኑን ደግሞ የከተማዋ ነዋሪዎች ተናግረዋል። ተመስገን ተስፋዬ ተጨማሪ አለው። ወይዘሮ ትዝታ ታንቱ የወላይታ ሶዶ ከተማ ነዋሪ ስትሆን በከተማዋ እየተስፋፋ የመጣውን የኮሪደር ልማት ስራ ተከትሎ በተገነባው የሻይ ቡና ቦታ ሰርታ ቤተሰብ ለማስተዳደር የሚሆናትን ገቢ ታገኛለች። ከዚህ በፊት ምንም አይነት አገልግሎት ሳይሰጥ ጦሙን ያድር በነበረ ቦታ የተሰራው የኮሪደር ልማት ብዙ እንደ ጠቀማትም ትናገራለች። እኔን ጨምሮ ብዙዎች የስራ ዕድል ተፈጥሮላቸዋል የምትለው ትዝታ መደበኛ ሥርዓታ የተቸገረችበት ጊዜ ታሪክ ሆኖ ደስተኛ ህይወት እየመራች ስለመሆኗም አውግታናለች። እኔ በፊት እየሰራ ያለው ስራ የለኝም። በእርግጥ የቤት ማ ቤት ሆኜ ቁጭ ብዬ ነበር እና አሁን በእንደዚህ አይነት ነገር አግኝቼ በማስራት በጣም ደስተኛ። እንግዲህ በወላይታ አስወዶ ከተማ እየተከናወነ ያለው የኮሪደር ልማት ስራ ለበርካቶች የስራ ዕድል እየፈጠረ ነው ለነዋሪዎች ደግሞ ለመዝናናት የሚሆኑ ምቹ ቦታዎችን ፈጥሯል። ከጀርባችን ወደምትመለከቱት ወደ አንድ የኮሪደር ልማት ስፍራ ጎራንን እና እኔም ሻይ ቡና ላለው ተጠቃሚዎች ደግሞ ምን ይላሉ የሚለውን እንሰማቸዋለን። አብራችሁን ቆዩ። በፊት ከምናየው አንጻር አሁን ያለው ነገር በጣም ለውጥ አለ። ምክንያቱም በፊት ስናውቀው በቃ አፍንጫችንን ይዘን ነበር የምናልፈው። ምክንያቱም በጣም ቆሻሻ እና ሽንት የሚሸናበት ቦታ ስለነበር ከምንሰማው በላይ ወደ አካባቢያችን መጥቶ እያየንና ተጠቃሚዎች ሆነናል ማለት ነው። ከመቀመጫው ከአካባቢው ከአየሩ ጀምሮ ያለው ነገር ሁሉ ደስተኛ የሚያደርግ ነው። የኮሪደር ልማቱ በከተማዋ የውስጥ ገቢ መሰራቱ የሚበረታታ ነው የሚሉት ነዋሪዎች ባልተዳረሰበት አካባቢ የማስፋፋቱ ስራ ሊከወን እንደሚገባ ጠቁመዋል። እንደዚህ ውብ የሆነ ነገር በየቦታው ቢኖር የምናርፍበት፣ የምንቀመጥበት፣ የምንዝናናበት፣ የምንጠቀምበት ነገር ቢኖር አሪፍ ነው። አንዳንድ አካባቢዎች የቀሩ አካባቢዎች አሉ። እነዛ አካባቢዎች እንደዚህ ብለሙ ከተማው የበለጠውን ውብ ከተማ አረንጓዴና ነፋሻማ ለመዝናናት ምቹ ከተማ እየሆነ ነው ያለው። ቦላይ ታስወዶ ከተማ የሚሰራው የኮሪደር ልማት ስራ ከመጠናቀቁ በፊት በግንባታ ሂደትም እያለ ለበርካቶች የስራ እድል እንደሚፈጥር የከተማዋ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ስራ አስኪያጅ ኢንጂነር ተሻለ ታደሰ ነግረውናል። ኮሪደር አንድም ስራ ድል ፈጠረን ከማስፋት አንጻር ሁለትም ደግሞ ገቢም ነው አሁን ከነዚህ ልምድ ወስደናል። ሌሎችን ስናይ አሁን ለባይስክል ለሌሎች አገልግሎት ምቹ አይደለም። ሌሎች ኮሪደሮች ልምድ ወስደን እነዚያውን አሁን እናነማ እየገባን ወደ ስራ እየገባን ያለ ናቸው። አራቱንም ሙሉ በሙሉ ኮምፖነንቱን የያዘ ነው። ወላይታ ሶዶ ከተማ በተለያዩ አካባቢዎች እየተሰራ ያለው የኮሪደር ልማት ስራ አዳዲስ የፈጠራ ውጤቶችን አካቶ እንደሚሰራም ተመላክቷል። ወደ ዩኒቨርሲቲ የሚገቡ የ12ተኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድን ነው? ያንን እውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጠህ። አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን እውቀት አግኝቷል። አራት ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርተፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው። ለንም ኳልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ ስልሳና ሰባ ጥያቄ በመስጠት ያንድን ሰው ትክክለኛ እውቀት ችሎታ መለካትም ይቻላ የፈተና አወጣት እውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም የተለየ ነገር ያለን ለማስመሰል ለምትመሞከሩ ነው ማይገባል ለምንድንነው ሁሉም ነገር ከውጭ የመጣ የምናስመስለው ነውየእኛስ ነገር መውጣት የለበትመስለ ምንም የተለየ ነገር አለን የተለየንም አለን አለን እኮ የተለየ ነገር አለን የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም የውጭ ዜና። በኢራንና እስራኤል መካከል የተደረሰው የተኩስ አቁም ስምምነት አንደኛው ወገን ሌላኛውን በሞንጀል እንዳይሰናከል ፕሬዚዳንት ዶናልድ ትራምፕ አሳሰቡ። በአሜሪካና ኳታር አሸማጋይነት የተደረሰው የሰላም ስምምነት ላለፉት 12 ቀናት ግጭት ውስጥ አገራት ወደ ከፋ የደማፋሳሽ ድርጊት እንዳይገባ የታመነበት ስለመሆኑ በስፋት እየተዘገበ ነው። ይህ በእንዲህ እንዳለ የኢራኑ ፕሬዚዳንት ማሱድ ፔሽኪያን በአሜሪካ ፕሬዚዳንት ዶናልድ ትራምፕ ይፋ የተደረገውን የተኩስ አቁም ስምምነት ሀገራቸውን እንደምታከብር ተናግረዋል። ፕሬዚዳንቱ ኢራን ከእስራኤል ጋር የተደረሰውን ተኩስ አቁም የምታከብረው እስራኤልም ተገዢ ስትሆን እንደሆነ መናገራቸውን መንግስታዊ የእስላማዊ ሪፐብሊክ ዜና ወኪል ኢርና ዘግቧል። ፕሬዚዳንት ፔሴኪያን ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር በስልክ በተወያዩበት ጊዜ እስራኤል የተኩስ አቁሙን የማትጥስ ከሆነ ኢራን አትጥስም በማለት ተኩስ አቁሙ የሚጸናው ሁለቱም ሀገራት ሲያከብሩት መሆኑን አመልክተዋል። ፕሬዚዳንቱ ጨምሮም አንዳንድ ችግሮችና ቅሬታዎች ቢኖሩም ኢራናውያን በጠላት የሚፈጸምን ወረራ በአንድነት እስከ መጨረሻው እንደሚጋፈጡ በድጋሚ አሳይተዋል ብለዋል የቢዝነስ ሰዓት ላይ ደርሰናል ብሩክታዊት አስራት ትገኛለች እንዴነች ብሩክቲ እንዴት አመሽ ደና ም